የሚዲያ ነጻነት ይኖር ብለን ለውጥ ከመጣ ሁለት ሶስት ቀን ውስጥ አብዛኛው የተዘጉ ሚዲያዎች ከፈትን። በነገራችን ላይ ወጣቶች ኢትዮጵያ ውስጥ እንደዚህ የፌስቡክ የዩቲዩብ፣ የሚዲያ ብዛት አሁን የምታዩት በዚህ አራት ዓመት የነበረ እንጂ በኢትዮጵያ ታሪክ ውስጥ እንደዚህ አይነት የሚዲያ የሚዲያና የተንታኝ ብዛት ታይቶ አይታወቅም። ይህ አዲስ ልምምድ ነው። ጥቅምም ጉዳትም አለው። ጉዳት እየቀነሱ ጥቅሙን እያሳደጉ መሄድ ያስፈልጋል። የመጀመሪያ ያደረግነው የዴሞክራሲ ተቋማት ማጠናከር ይሻላል። ደርግም ኢህአደግም ይሄን ሚስ አርገዋል። እኛ ይሄንን ጋብ ብንሸፍን ዲሞክራሲ መሰረት ቢይዝ የኢትዮጵያን አንድነት የኢትዮጵያን ፍቅር መመለስ ይቻላል ብለን ሰራ። እሱን ከጀመርን በኋላ ያልጋበዝነው ፓርቲ የለም። አሁን ሰምታችሁ ከሆነ ለምን ሁሉ ፓርቲዎች አይጋበዙም፣ ይሄ መንግስት ሁሉን ፓርቲ አያሳትፍም የሚል ትሰማላችሁ። ከያሉበት ሁሉም ፓርቲዎች ግድያ ይበቃል ተመለሱ ብቻ ሳይሆን ደርግ ሲመጣ የንጉሱን ስርዓት አፍርሷል፣ ኢህአደግ ሲመጣ የደርግን ስርዓት አፍርሷል። እኛ ግን ቲፒኤልኤፍም ጭምር ይቅርታ ይደረግልሃል እና አብረህ ቀጥል ነው ያልነው። ኦነግን ጠርተናል፣ ቲፒኤልኤፍም ጠርተናል፣ ግንቦት ሰባትም ጠርተናል። የቀረ ፓርቲ አልነበረም። ዴሞክራሲ ስንሰራ ሁሉን ጋበዝናቸው። ከሁሉ ጋር ተወያየን። በምርጫ በሰላማዊ መንገድ ስልጣን በጋራ ወይም በተናጠል እንድንይዝ እንስራል ናቸው። በምርጫ ሄደን በዚያ በፈጠርነው የምርጫ ቦርድ የተሻለ ምርጫ ካካሄደና ካሸነፈን በኋላ ግን ብቻችን እንምራላለን። ሌሎች ፓርቲዎችም ከኛ ጋር ሆነው መንግስት ይሆኗል። መልሰው ይህንን በተግባር ያለፍንበትን ሂደት ሊመክሩን የሚያስቡ ሰዎች አሉ። ይህንማ ሞከር ነው እኮ ጋበዝን፣ አወያየን፣ ምርጫን። ምርጫ አንፈልግም ካልክ በኋላ ግን አወያየኝ ብትል ትርጉም የለውም። ምርጫ ውስጥ ገብተህ ብትሸነፍ እኔ ላቅፍ ዝግጁ ነኝ፣ ብታሸንፍ ለመልቀቅ ዝግጁ ነኝ። አይ ምርጫ የሚባል አያስፈልገኝም እንደዚሁ በቃ እኔ ታዋቂ ነኝ እና ስጠኝ ካልክ ግን አስቸጋሪ ነው። ይሄንን ካደረግን በኋላ ይሄ በቂ ስላልሆነ ሶሻል ካፒታል ላይ እንስራ። አሁንም መከላከያ ብንል ሩቅ ነው። ሶሻል ካፒታል እናጠናክር ብለን አንደኛ ኦርቶዶክስ ጥያቄዎች አሏት። ሁለት ሲኖዶስ ነው ያለው፣ የቆየ የተወረሰ 30 40 ዓመት የህንፃ ጥያቄ ያላት፣ ብዙ የመሬት ጥያቄዎች አሉ። እነዚህም መልሰን አንድ ብናደርግ ኦርቶዶክስ ለኢትዮጵያ አንድ ምሰሶ ስለሆነች እሷ በተጠናከር መከላከያን ባይኖር አንፈርስም አለ። ሁለተኛ ሙስሊም ውስጥ ኩርፊያዎች አሉ፣ የታሰሩ የተገፉ ሰዎች አሉ። ሰብሰብ ብናደርግ የባንክ ጥያቄ አለ፣ የመሬት ጥያቄ አለ፣ የመጅሊስ ጥያቄ አለ። እነዚህም መልሰን ብናጠናክር ሌላ ምሰሶ ይቆማል አለ። ፕሮቴስታንትን ደግሞ ሰብሰብ ባድርገን ብናደራጅ ሌላ ምሰሶ ይቆማል። እነዚህ ካሉ ኢትዮጵያ በቀላሉ አትፈርስም ብለን ልክ እንደ መንግስት ጊዜ ወስደን አወያይተን እነዚህ ጉዳዮች ለመመለስ ጥረት አደረግን። ከዴሞክራሲ በኋላ ሶሻል ካፒታል እዚያ ላይ ደግሞ ዘር እየዘራን በየዞኑ በየወረዳው ውይይት እያደረግን ማለት ነው። ይህን ካደረግን በኋላ ያየነው ሌላው ምልክት የፖለቲካል ተረክ ነው። ኢትዮጵያ ውስጥ የነበረው ትርክት ከፋፋይ ስለነበረ ኢትዮጵያ ውስጥ የነበረው ንግግር የሚገፋ ስለነበረ የሚያሳስብ ነገር ላይ ድዌል ማድረግ አለብን፣ የፖለቲካል ናሬሽን መቀየር አለበት በሚል ኢህአደግ ኢትዮጵያ ውስጥ ማንም አይነቀንቀውም የተባለ ኃይል ነው። ሰላሳ ዓመት በላይ ከዚያም በፊት በትግል በኋላም በስልጣን የቆየ ገንዘብም ባንክም ታንክም ያለው ስብስብ ነው። ይህንን ስብስብ አፍርሰን ብልጽግና ብለን ሁሉም ኃይሎች ያሉበት ሶማሌን፣ አፋርን፣ ሀረሪ የማይባል ሁሉም ኢትዮጵያ በእኩል የሚሳተፈበትን ፓርቲ እንፍጠር ሲባል እንደ ቀላል እንዳታዩት። በዓለም የፖለቲካ ታሪክ ብትፈትሹ እንደ ኢህአደግ ያለ ፓርቲ ባዶ እጁን ዝም ብሎ እስኪርቶ ብቻ ይዞ ውጣ ብሎ በትኖ መንግስት ሆኖ ብልጽግና የሚባል ነገር የፈጠረ ኢትዮጵያ ውስጥ ብቻ ነው፣ የለም። ሂደቱ ቀላል አይደለም። እንዳልኳችሁ ወታደር የለም፣ በእነሱ እየታጀብክ እነሱን ውጡ ብለህ የራስ ነገር መፍጠር ቀላል ነገር አይደለም። ወይ ተደራጅተ ተዋቅተ ታሸንፋለህ እንጂ ውስጥ ገብተህ አብረው እየዋሉ እናንተ ላፍርሳችሁና አዲስ ኃይል ልፍጠር ብትል ሚቀበልህ የለም። ብልጽግና እውነት ለመናገር በፕሮግራሙ በሐሳቡ በስልጠናው፣ በተግባሩም ጭምር መላ የኢትዮጵያን ሕዝብ ሰብስቦ የሚያታግል ፓርቲ ነው ሶማሌ ቋንቋ የሚናገር ሰው ብልጽግና ውስጥ አለ ሲባል ዝም ብሎ ሶስት ሶማሌኛ የሚናገሩ ሰዎች አስቀምጠን የኢትዮጵያ ፓርቲ እያልን አይደለም የኦሰዴፓ ፓርቲ የነበረው አባል በሙሉ ነው የብልጽግና አባል የሆነው በሙሉ በመቶ ሺዎች የሚቆጠር ብልጽግና የሚመራው አሁን ከሶማሌ ክልል የመጣ ሰው ነው በአራት ዓመት ውስጥ ከአጋርነት በወታደር ወኪል ከመመራት ወጥቶ ብልጽግናን መምራት እንደ ቀላል እንዳታዩት። ይሄ ተረክ ላይ አንድነት፣ ፍቅር፣ ሰላም፣ ይቅር መባባል የሚለውን ደጋግመን ስንናገር ተረኩ አደገኛ ነው። ኢትዮጵያን ከፋፍሏል፣ ሰብሰብ ማድረግ አለብን ከሚል መነሻ ነው። በጣም የሚገርመኝ ነገር ግን በኢህአደግ ዘመን ከፋፋይ ነው፣ ኢህአደግ ሀሳቡ፣ ድርጊቱ መቀየር አለበት የሚሉ ፓርቲና ግለሰቦች በሙሉ ብልጽግና አንድነት፣ ፍቅር፣ ኢትዮጵያ ሲል ሁሉም ሰፈራቸው ገቡ። ሁሉም ሰፈራቸው ገቡና ኢትዮጵያ የሚለውን አንዱን ፓርቲ በግድ ገፍተው ኢትዮጵያ አይደለም ማለት ፈለጉ። እኛ አንድም ቀን ከኢትዮጵያ አንድነት፣ ከፍቅር፣ ከይቅርታ ውጭ አስተምረን ተናግረን ሰርተን አናቅም። ቢያንስ ቢያንስ እዚህ ያላችሁ ወጣቶች በጎበኛችሁ ተቋማት ውስጥ ኢትዮጵያዊ ተቋም እንደገነባን በዓይናችሁ አይታችኋል። እነዚህ ኃይሎች ለካ ኢህአደግ እያለ ከፋፋይ ነው ትክክል አይደለም ያሉት፣ ስልጣን ፍለጋ ነው እንጂ ውስጣቸው አልነበረም። የሐሳብ ተረኩን በፕሮግራም ብቻ አይደለም መጽሐፍ ጽፈን ሁሉም ዜጋ ያንብበው ይሄንን ነው የምናምነው ብለን ሰጠናል። ታውቃላችሁላችሁ መጀመሪያ አፍኖ ተካርታ የለም ወዴት ነው የምንሄደው? ሀሳብ ሐሳብ የለም ያሉ ሰዎች አሁን ደግሞ እኛ ሀሳባችን ፕሮግራም ብቻ ሳይሆን ይሄው መጽሐፍ ስንል ያንን ሊቃረን የሚችል ወይም ሊገዳደር የሚችል ሀሳብ ከማምጣት ይልቅ የኛኑ ሀሳብ መልሰው እኛን ይመክሩናል። ለምሳሌ ለምሳሌ ለምሳሌ ሁሉም ፓርቲ ይጋበዝና በውይይትና በንግግር የኢትዮጵያ ነገር ይፈታ ብሎ ይመክሩናል። እኛ ሁሉም ፓርቲ ጋብዘን ገብተው አንዳንዶች ስልጣን ይዘው አንዳንዶች እምቢ ብሎ ጫካ ገብተው በአይናቸው እያዩ እንደ አዲስ ጋብዙናል። ሞክረነዋል። ታስታውሱ ከሆነ ፕሮፌሰር ብርሃኑ ነጋ ውጭ ሀገር እያሉ የግንቦት ሰባት ኃላፊ እያሉ ፓርላማ ላይ ፕሮፌሰር ብርሃኑ እኔና እርስዎን ከእንግዲህ የሚያጋድለን ጉዳይ የለም ይምጡና እንነጋገርና በጋራ እንስራ ብዬ ነበር ፓርላማ ላይ። ፕሮፌሰር ብርሃኑ ዛ የትምህርት ሚኒስቴር ናቸው። አቶ ቀጀላ አስመራ ነበሩ። ኦነጎች ባካችሁን ይበቃናል፣ ኑ ግቡ፣ ተወያይተን እንስራ፣ ከእንግዲህ ውጊያ አያስፈልግም ስንል አቶ ቀጀላ አስመራ ነበሩ፣ አሁን ሚኒስቴር ናቸው። ሁላችን በስደት ላይ ያለን ፓርቲዎች እየጠራ ሚኒስትር ካላደረክ በስተቀረ የእነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው። መጋበዝም መወያየትም ስልጣን ማጋረትም በተግባር አሳይተናል፣ ጽፈናል፣ አሳይተናል። ሌላው ምክር ደግሞ አንዳንዶች በጥልቀት የኛንም እሳቤ ሳይገነዘቡ በኢኮኖሚም ሊመክሩንም ያስቧል። እኛ መንግስት መር ኢኮኖሚ ጉዳት አለው፣ አልጠቀመም። የግል የሚባለውም የራሱ ችግር አለበት። አጠቃላይ የእኛ ኢኮኖሚክ ችግር ሲስተሚክ ፕሮብለም ነው። ከሲስተም ፕሮብለም ወጥተን ሁሉም የራሱ ሚና የሚጫወትበትን ነገር መፍጠር አለብን። ለምሳሌ የኢትዮጵያ ባንክ ብድር 7 ፐርሰንት መንግስት ይበደራል 30% የግል ይበደራል ይሄ ትክክል አይደለም ባላንስ ማድረግ አለብን ብለን ጽፈን በተግባር 37 የነበረውን ገልብጠን ባንኮች ላይ የነበረውን ጫና ቀንሰን እየሰራን? ይሄ መንግስት ለምንድነው እንደው የግልና የመንግስትን ሚና ባላንስ አድርጎ የማይሰራው ብሎ መልሰው ከመደመር ላይ አንብበው እኛን ይመክሩናል ሦስተኛ ምሳሌ ከፈለጋችሁ የኢትዮጵያ ችግር ውስብስብ ነው አቅለን አንመልከተው። ሲንጉላር በሆነ መንገድ ውስብስብ ችግር ለመፍታት መሞከር የለብንም። የእኛ የኢትዮጵያ ፖለቲካ ዋናው ችግር አቅላይነት ነው ብለን ቁልጭ አድርገን ጽፈን አሁን መልሰው አቅላቸው አትመልከቱት፣ አቅላይነት ነው፣ ውስብስብ ነው ይሉናል። ተጽፏል ካለ አዲስ ሀሳብ አምጣ። ከሌለ ግን መጀመሪያ ይሄ ሀሳብ የብልጽግና ሀሳብ ነው ጽፋችሁታል፣ መተግበር ላይ ችግር አለባችሁ፣ አተጋባበሩን እናግዛችሁ ቢባል ነው የሚያምረው እንጂ እንደ ምክር መልሶ ለኛ መስጠት ጠቃሚ አይደለም እና ተረኩን ከቀየርን በንግግር ፈጣሪ ይመስገን ብለን በይፋ በሚዲያ መናገር ከጀመርን በኋላ ማለት ነው። እኛ ፈጣሪ ይመስገን ስንል አንዳንዱ ስድስት ስልሳ ስድስት ናቸው ይላል። አንዳንዱ የሆነ ነገር ናቸው ይላል። ፈጣሪ ይመስገን በማይባልበት ዘመን የነበሩ ሰዎች እንደዚህ አይነት ስያሜ ሳይሰጣቸው አሁን ለእኛ መስጠት ፌር ነው እና የኢትዮጵያ ፖለቲካ እንደዚህ ነው። ስትጨብጡት እምቦጭ ነው። ከዚህ መውጣት የሚያስፈልገው ደጋግመን ፍቅርን ደጋግመን አንድነትን ደጋግመን ሰላምን በመናገር በማስተማር ነው። ለምን የምንፈልገው እሱን ስለሆነ፣ በእርግጠኝነት የምነግራችሁ የመደመር የፍቅር የሰላም የአንድነት ጉዳይ እናንተ እንኳን ልጆች የሏችሁ በሕፃናት ጭንቅላት ውስጥ ተቀርጿል። እነሱ ሲያድጉ ቋንቋቸው መደመር፣ ፍቅር፣ አንድነት ይቅርታ ነው። አሁን ያለውስ ትናንትን ይመኛል አሁንም ይመኛል። እስኪሄድ ድረስ እየተመኘ ይሄዳል። እነዚህን ካደረግን በኋላ ምልክቶች አየን ለካ ዲሞክራሲ ብትል ለካ ሃይማኖት ተቋማት ብትገነባ ለካ ፓርቲውን አንድ ብታደርግ ነገር መልክ አይዝም ይሄን ለማስተካከል የህግ የበላይነት ለካ ለሀገር ኢምፖርታንት ነገር ግማሹ ይገዛል ብዙ ባንዳ ነው ያለው ግማሹ ትናንት ኢትዮጵያ ኢትዮጵያ እያለ ቆይተው ኢትዮጵያ ስትል ጥቶት ጅማ ጅማ ይላል ይሄ ስለሆነ የህግ የበላይነት ያስፈልጋል። ለዚህ ደግሞ ሎ ኢንፎርስመንት ኤጀንሲስ እንዳላችሁት መከላከያ፣ የደህንነት ተቋማት መጠናከር አለባቸው። እነዚህ ካልተጠናከሩ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች በቀላሉ ሊያፈርሱን ይችላሉ በሚል በዚህ ሁሉ ወጀብ ውስጥ ተቋማት ለመፍጠር ተሞክሯል። እዚህ ጋር መላው የኢትዮጵያ ህዝብ አላየም። ተቋማቱን እኛ ተገንብተዋል፣ እየተገነባ ነው እንላለን፣ ሰው አላየም። እናንተ የኢትዮጵያ ምልክት ናችሁ። ከሁሉም ክልል መጥታችኋል። ሎ ኢንፎርስመንት ኤጀንሲስ ኢትዮጵያን መስሎ በኢትዮጵያ ልክ ኢትዮጵያን ለመጠበቅ የሚያስችል ቁመና ቢያንስ መሰረት ተጥሏል። አልተጣለም? እንዳያችሁ ተጥሏል። መከላከያም ይሁን ደህንነት ተቋማት ኢትዮጵያዊ መስሎ እንዲገነባ ያስፈለገበት ዋናው ምክንያት ያ ካልሆነ ስህተት ደክመ ውርደት ስለሚያስከትል ነው። ለማንም ተብሎ ሳይሆን ስለማይጠቅም ነው። በየተቋማቱ ብትሄዱ የሁሉም አካባቢ ሰዎች በተቻለ መጠን ለማሳተፍ የተሞከረበት ዋናው ምክንያት ኢትዮጵያ ያንም መልክ ካልያዘች በስተቀረ ያ ፍቅር፣ ይቅርታ ያለው ነገር አይሆንም። ግን ተቋማት እንዴት እየተገነቡ እንዳሉ ሳናይ በውስጣቸው ሳናልፍ እንዲሁ ተቋም የለም ተቋም እንትን ስም ከሰጠን መልሰን የነበርንበት ጥፋት ውስጥ ከመግባት ውጭ ጥቅም የለውም። ሀገር እንድታድግ የሚፈልግ ሰው የተጀመረን ነገር ሳያፈር ሳያበላሽ እላው ላይ እየገነባ የሚሄድ መሆን አለበት። ዴሞክራሲ ላይም ብንሰራ ሎ ኢንፎርስመንትን ቢሰሩ ዋጋ የለውም ቴክኖሎጂ ከሌለ። እንዳያችሁት በእያንዳንዱ መስሪያ ቤት ቴክኖሎጂን ኢንሃንስ ለማድረግ ሳተላይት ለመጀመሪያ ጊዜ አንድም ቢሆን ወደ ስፔስ ልከናል። ታውቃላችሁ፣ እስከ ዛሬ መረጃ እየተቀበልንበት ነው ያለ ነው። አሁንም በርካታ ጥናቶች በስፔስ ላይ የተሰሩ ይገኛሉ። በሌሎችም ዘርፎች እንዳያችሁት ቴክኖሎጂን በተቻለ መጠን በስርዓት ውስጥ ለማካተት እና ለወጣቱ የሚመጥን ተቋም ለመገንባት ጥረት ተደርጓል። ከዚያ በኋላስ ኢኮኖሚ የኢትዮጵያ ኢኮኖሚ በኮሜርሻል ሎን ከውጭ በሚመጣ የንግድ ብድር ፓምፕ እየተደረገ የነበረ እድገት ነው። ብድር ይመጣል፣ ፕሮጀክት ይጀመራል። ብድር ይመጣል፣ ስራ ይጀመራል። እድገት አለ። እድገቱ ግን ዲፔንድ ያደረገው በኮመርሻል ብድር ላይ ነው። ኮመርሻል ብድር ማለት አንድ ፕሮጀክት ጀምረህ ትርፍ ማምጣት ሳትጀምር ጀምር ዕዳውን ክፈል የሚባል የአጭር ጊዜ የእፎይታ ጊዜ ያለው ማለት ነው። በዚህ ምክንያት እድገት ያለ ቢመስልም ብድር ከአቅማችን በላይ ሆኖ ኢትዮጵያ ብድር መመለስ አትችልም የሚል ቀይ ታርጋ ተሰጥቶን ነበር። በለውጡ ጊዜ የኢትዮጵያ ኢንፍሌሽን አሁን የምታዩት ኢንፍሌሽን ላለፉት 18 19 ዓመታት ሳይቋረጥ በተከታታይ ሁለት ዲጂት እያደገ የተደመረ ዕዳ የነበረው እነዚህን ጉዳይ ለመፍታት አንደኛ ኮሜርሻል ሎን እናቆም ብለን ባለፉት አራት ዓመታት አንድ ብር የንግድ ብድር አንድ ብር ኢትዮጵያ አልተበደረችም። ኮንሴሽናል ሎን ማለት በ30 ዓመት 40 ዓመት የሚከፈል ነው። ኮሜርሻል ሎን ማለት በ6 ዓመት 7 ዓመት 8 ዓመት ክፍያ የሚጀምር ነው። ወለዱም ከፍ ይላል። ኮሜርሻል አቆምን አንደኛው ሁለተኛው በየቦታው ተጥደው መብሰል ሳይሆን እያረሩ ያሉ ፕሮጀክቶች ከጣድ ናቸው፣ በኋላ በስለው መበላስ ሲገባቸው እዛው ባሉበት እሳትና ድስት ላይ እያረሩ ያሉ ፕሮጀክቶች በፍጥነት እሳቱን ቀንሰን፣ እሳቱ ሌብነት ነው። እሳቱን ቀንሰን መጨረስ እነሱን ካልጨረስን እዳው ጉድ ያመጣብናል ብለን በስፋት ሰርተናል። እንግዲህ ብዙ ጊዜ ገርድ ይባላል። እናንተ ግን እንደምታውቁት በሺ የሚቆጠር ፕሮጀክት ሃይስኩል ስኩል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል፣ ትንሽዬ መንገድ ሊሆን ይችላል። በየሰፈራችሁ እንዳያችሁት 10 አመት፣ 15 አመት የቆየ ፕሮጀክት ለመጨረስ ሙከራ ተደርጓል። ብዙዎቹም ጨርሰናቸዋል፣ በጣም ብዙዎቹ። እነዚህን ጉዳዮች በሶስት መንገድ ልንሰራ ሞከር። አንደኛው በጀት የመንግስት በጀት በአግባቡ ስራ ላይ እንዲውል ስራ እንዲያመጣ ለመሞከር ከፍተኛ ጥረት ተደርጓል። አሁን እየገነባን ያለነው 22000 የሚጠጋ መንገድ ባለፈው ፓርላማ ያነሳሁት ኢትዮጵያ እስካሁን ከገነባቸው ይበልጣል። ቴሌኮም ብትጎበኙ፣ ባለፉት አራት ዓመታት በፈለጋችሁ መመዘኛ ደብል አድርጓል። አየር መንገድ ብትሄዱ፣ የፈለጋችሁበት ተቋም ብትሄዱ፣ ትናንት የነበርንበት ቦታ አይደለም ያለነው በኖርማል በጀት የላቀ ውጤት ማምጣት እንድንችል አንዱ ያበጀነው ስርዓት ነው፣ ግን በቂ አይደለም። በእኛ በጀት ይሄ ሁሉ ፍላጎት ሊመለስ አይችልም። ሁለተኛው ያደረግነው ከበጀት በተጨማሪ ገበታ ለሀገር፣ ገበታ ለሸገር ብለን ከሚያግዙን ሰዎች ብር ሰብስበን የጎደለንን ነገር እንሙላ ነው። በጀት የማይመልሰውን ነገር እንመልስ ነው። ትናንት የጎበኛችሁት አብዛኛው ፕሮጀክት በገበታ ለሀገር የተሰራ ነው። አንድም ብር ለፍሬንድሺፕ፣ ወይም ላያቻቸው ለዩኒቲ፣ ለእንጦጦ አንድም ብር ከመንግስት አልወሰድንም። ሙሉ በሙሉ የሰራነው በገበታ ለሸገረ በገበታ ለሀገር ፕሮጀክት ነው። እዚሁ ጋር ለመመለስ ይሄ አዲስ አበባ ያየነው ነገር ወደ ክልል ይውጣ የሚል ጥያቄ በጣም ቆንጆ ጥያቄ ነው። ስንጀምር ታስታውሱ ከሆነ ከቢሮ ነው የጀመር ነው። ቢሮችን ቆሻሻ ነበር። መጋረጃችን ቀዳዳ ነበር። ቢሮአችንን ቀየር። ቢሮ ስንቀይር ቢሮ ማሳመር ይችላሉ ተባለ። ከዛ ከቢሮ ወደ ግቢ ነው ብለን ዩኒቲ ፓርክን ስንሰራ የራሳቸውን ግቢ ማሳመር ማይ ይችላሉ ተባለ። ከግቢ ወጥተን ወደ አዲስ አበባ ስናድግ አንዳንዶች ፍንፍኔን ብቻ ነው የሚያለሙት አሉ። አንዳንዶች አዲስ አበባን ቢያለሙ ምን ዋጋ አለው አሉ። ግን ከአዲስ አበባ ወጥተን ለምሳሌ ደቡብ ምዕራብ ጥያቄ አቅርቧል። ደቡብ ምዕራብ ኮይሻ ላይ እየተሰራ ያለው ፕሮጀክት አንደኛ ራሱ ግድቡ ቆሞ ነበር፣ ሙሉ በሙሉ ቆሞ ነበር። እኛን ያስጀመርነው አሁን ያለበት ደረጃ እዛ ያሉ ሰዎች ያውቃሉ፣ ስንት ሺህ ስራ እንዳለው። ሁለተኛ በጣም በርካታ መንገዶች ደቡብ ምዕራብ ይሰራል ነው በርካታ መንገዶች። ሶስተኛ አላላኬላ ላይ የምንገነባው ጨበራጭርጡራ ላይ የምንገነባው ሪዞርት በፈለጋችሁት መመዘኛ አፍሪካ ውስጥ ካሉ ቤስት ሪዞርቶች ምናልባት ምናልባት እኩል እንጂ የሚያንስ አይደለም። ጨበራ ጩርጩራ ላይ እየተገነባ ያለው ሪዞርት ጥቂት የአፍሪካ ሀገሮች ናቸው በዛ ስታንዳርድ እየገነቡ ያሉት ካለም አንደኛ የሚለውን ላለመጠቀም ፈልጌ ነው ጨበራ ጩርጩራ ያን የመሰለ ጫካ ዝሆኑ ጎሹ ስንተ የሚታይበት ጫካ መንገድ አልነበረውም እኔ ራሴ ሲሄድ በማጉሊያ መነጽር ነው እንጂ የማየው ተጠግቼ ዝሆን ማየት አልችልም አሁን መንገድ ወጥቷል የዛ ካይ ታውቃላችሁ። ደቡብ ምዕራብ ላይ በኮይሻ የጀመርነው ብቻ አይደለም ዳውሮን እና ወላይታን ዳውሮን ከአካባቢ ዞኖች ጋር ለማገናኘት ሁለት ቦታ አስገብተናል፣ የውሃ ትራንስፖርት ለመጀመር ይሄ ቢበዛ ከሁለት ሶስት ወር በኋላ ለሕዝብ ክፍት ስለሚደረግ እነዚህም ወጣቶች ምናልባት እድል ካገኙ የሚያዩት ጉዳይ ነው። ሁለተኛ ከአማራ ክልል የመጣው ወንድሜ ይሄንን እዚህ ያየውን ነገር እዛ እንዲቀጥል ጥያቄ አቅርቧል። ትክክለኛ ጥያቄ ነው። እዚህ አዲስ አበባ ላይ ያየኸው ነገር ኤግዛክትሊ በሚመስል መንገድ ነው አማራ ክልል የጀመር ነው ጎርጎራ። ከዛ ከአይመጣች ወጣቶች በግላችሁም ቢሆን ሄዳችሁ ተመልከቱ። በግላችሁም ቢሆን ጎርጎራ ተራ ፕሮጀክት አይደለም። ጎርጎራ ለመቶ ዓመታት የሚሄድ ቅርስ ነው። በከፍተኛ ጥራት እና ጥንቃቄ የተሰራ ቅርስ ነው። ጎርጎራ ብቻ ግን አይደለም። በጎርጎራ ኢንድ የሰራነውን ስራ በባህር ዳር ኢንድ በመጨመር በመሃል የቦት ትራንስፖርት ለመጀመር ባህር ዳር ላይ የተሰራ ያለው ድልድይ እኮ ኢትዮጵያ ውስጥ የለም። ከባህር ዳር ስትሻገር ያለውን ቤተ መንግስት ቀይረን ወደ ጎንደር ካሳሰርን አዲስ አበባን ምናልባት በተሻለ መንገድ እዛ መድገም ይቻላል። ከኦሮሚያ የመጣችሁ ሰዎች ጠይቃቸዋል። ወንጪ